ሰላም ሰላም ጤና ይስጥልን ዋርካው ነኝ ከምስራቅ አማራ እንደሚታወቀው እንግዲህ ሰሞኑን የከረምንበት የአርበኛ አደማሊ አባናደው ዘመቻ ይሱን አጠናቀል ሌላ ምዕራፍ ስናዳምጥበት በነበረበት ጊዜ የሰሜን አማራ የጎንደር ወንድሞቻችን ዛሬ በሚገርም ሁኔታ ህዝባቸውን ስላስደሰቱ በሚገርም ሁኔታ እኛም በጣም ደስ ስላለነ የአማራ ህዝብ አጠቃላይ ይሄን ስትጠብቀው የነበረ ስትጨነቅበት ነበር ስትጸልይበት የነበረ ጊዜ ዛሬ ጊዜዋ ደርሶ የጎንደር ወንድሞቻችን ሁለቱም አንድ ሆነው ዛሬ አማራን ህዝብ ስላበሰሩ እኛም በጣም በዚህ የተሰማንን ጥልቅ ደስታ ለመግለጥ እንፈልጋለን ማለት ነው። የአማራ ህዝብ እውነተኛ ትግሉ በአንድነት ሲቆም ነው። ለእኛ ብዙ ጉድጓድ ሲቆፈርልን ጠላት ለእሱ ደስ አይበልህ ብሎ ለማን ደስ ሌለው ለማን ሊከፋው በማለት የጎንደር ወንድማማቾች ዛሬ አንድ በመሆናቸው በተለይ የጎንደር ህዝብ ስጠብቀው የነበረውን ስትጨነቅበት የነበረውን አንድነትህን ልጆች በዚህ ልክ ስላስደሰቱህ እኛም ደስ ብሎናን። እንኳን ደስ አላችሁ እላለሁ፣ እንዳጠቃላይ ለታጋዮቻችን በአራቱ ማዕዘንና ለአማራ ህዝብ በሙሉ ማለት ነው። ዋርካው ምሬ ወዳጆ ከምስራቅ አማራ